ከውጭ ደማግኛ ከዛ ደግሞ ይሄ ምንድን ነው ስለው ሰዎች እንዲደፉት አለ። ከውስጥ ደግሞ ከሽንት ቤቱ ከሽንት ቤቱ ላይ ሳገኝ ደግሞ ይሄ ምንድን ነው ስሉ ደግሞ ማማናት ማማናት ያመጣቸዋል። ከዛ ደግሞ ማማናት ያመጣቸው ሲልኝ ከዛ እኔ ደግሞ እኔም ደግሞ ማማን ይዘሽ ውጭ ውጭ ቆይ እመጣለሁ ሽጅናወታቻጫዎች ታለኝ ከዛ ደግሞ ማማን ይዤ ሂጄ እታች እያጫወትኳት እያጫወትኳት ነበረ ከዛ እታች እያጫወትኳት ያለ ጊዜ ጠራኝ ከዛ ደግሞ ስመጣ ማማን ደግሞ ዛመኑታቤት ከተተት እና ከዛ ደግሞ እኔ እየሆነ እንትን እንጨት ያዝ እና ሚስማር ያለው የሙሉያ እንጨት ከእሱን ለማንም እንዳትናገሪ ለማንም እንዳትናገር ከተናገርሽ ገልሻለሁ አለኝ። ሰዓት ላይ ሙቀት አለ ዝላለች፣ ዝንፍልፍል ብላለች። ከዛ እንዲህ ስል ግን ሳቅፍ እንደዚህ እዚጋ ትልጥፍ አደረጋት። አባዬ ካረገኝ ትለኛለች፣ አባዬ ካደረገኝ ስትል ግን እዚህ ጋር መጡ። ከጎኔ ጋ ሆኖ ግን ሌላ ወሬ ያወራኛል። ሰላም ሰላም! የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ መግቢያ ላይ እንደሰማችሁት በጣም በሚያሳዝን ሁኔታ ይህ የምታዩት ሰው ማለት ነው ሁለት ህጻናት አሁን ያያችኋቸው መግቢያ ላይ የትንሿ አባት ነው፣ ለትልቋ አባት አይደለም ማለት ነው። እች ደግሞ እናት ናት። እና እንግዲህ ይህ ሰው በጣም በሚያሳዝን ሁኔታ የሶስት አመት ህፃን የገዛ ልጁን እንግዲህ ጥቃት አድርሶባት ሄዷል። እና ፍትህ እና እንዲያዝ እያለች እናት እየተማጸነች ትገኛለች። በጣም ያሳዝናል። የሄቨን ጉዳይ ተደግመዋል ማለት ነው። ሄቨን ሰባት አመት እች ደግሞ የሶስት አመት ልጅ ያሳዛኝ ነው በጣም ያው የሶስት አመት ልጅ ወላጅ አባት የገዛ አባት እና እኔ እንጃ ብቻ እኔ ከባድ ነው ምን አይነት ዘመን ላይ እንደደረስንም፣ ምን አይነት መንፈስ እንደገባ አላቅም። አባት ይህ ነው ማለት ነው። ባለበት እንዲያዝ እያለች እናት ስማጸናለች፣ የልጄ እንደምፈልጉልኝ ስትል ትናገራለች። በጣም ነው የሚያሳዝነው። ለትንሿ ለህጻኗ ደግሞ ይሄንን ነገር ለማንም እንዳትናገር ይላታል። ልጅቷ ስትመጣ ህጻኗ ትጮኋለች። ህጻኗ ስትጮህ ጊዜ ስመጣ ስታለቅስ ማለት ነው። ማማ ስታለቅስ ስመጣ ከዛን ቤቱ ደም በደም ሆኗል። ከዛን ምንድን ነው ይሄ ደም ስል ሰውን የደፋው ዝም ብይ ብሉ ጥርግርግ አደረገና፣ ለማንም እንዳትናገር ያለ። ከዛ ምንም ነገር ከተናገርሽ በዚህ ሚስማር ባለው እንጨት አለች አንስቶ በዚህ እንጨት እገልሻለሁ ለማንም ከተናገርሽ ብሎ ህጻኗን ያስፈራራታል። እናት ስራ ቦታ ትሄዳለች። ስትመለስ ነው እንግዲህ ልጇን በገዛ በወላጅ አባቷ እንደዚህ ተደርጋ ትገኛለች። ልጅቷ ዝልፍልፍልፍ ስትል፣ እናት ደግሞ እንደ በፊቱ ነው ብላ ምኗንም አላየችም። ምክንያቱም ደሙንም ጠራርጎ ምን ብሎ አጠፋፍቷል። ልጅቷ ፌንት ነቅላ ዝልፍልፍ ብላ ተኝታለች። ልጄን አመማት ምን ሆና ነው? ቀስቅሳችኋት ነው ወይ ምንድን ነው ትላለች እናት። ጉዷን አላወቀችም። መጨረሻ ላይ ነው እሱ። ወዲያውኑ ትኬት ቆራረጠ ምን አለ ና ወደ ጎንደር፣ ጎንደር ነው ስራው። አዲስ አበባ ነው የሚኖሩት። ወደ ጎንደር ስራ ሄደ ማለት ነው። ግን በጣም ያሳዝናል፣ በጣም ይከብዳል። አቤት እንጀራ ልጁም ቢሆን እንጀራ ልጁ ስለሆነች ነው እንላለን። ትልቋን ትልቋስ እንደዚህ ያለመደረጓ መደረጓ ይሄስ ምን ነገር አለ? ሕፃኗን እንደዚህ የሚያደርጋት ከሆነ ትልቋን እሷ ምን እንደደረሰባት በትልቋስ በምን እንትን ይባላል። ምክንያቱም እቺ ልጁ ናት። በዛ ላይ ደግሞ በሁለት በኩል ነው፣ በፊንጥጠዋን በማፀኗም ነው። ፌስቡክ፣ ቲክቶክ ላይም ለቅቅ ያለዋለች እናት እና ሁላችሁም ድረሱልኝ፣ የኢትዮጵያ ህዝብ ፍትህ በሉ፣ ለልጄ ፍትህ በሉልኝ። አባሏ ይሄ ነው ያለ አባቷ ይሄ ነው እያለች እንግዲህ ሁሉን ነገር መረጃ እየተናገረች ነው። ግን በጣም ነው የሚያሳዝን፣ በጣም ነው የሚከብደው። የእውነት ወዴት እየሄድን ነው? ኢትዮጵያን፣ ምንድን ነው ምን አይነት ነገር ነው ያለንበት? ምን አይነት ጊዜ ነው የደረስንበት? እግዚኦ መሀርነ ክርስቶስ። ነበር ሄዳ በእጁ ጭራው ነው እንጂ ይህን አባታ እንዴ ልጠይቀው ብዬ እንጂ በዛ ሰዓት ይህ እንደምትልቅቻ ይችል ነገር ቢሆን ከጅ አይወጣም ነበረ። ንገሪኝ ንገሪኝ ብዬ ሳለቅስባት እማዬ አይመጣም ከእኛ ቤት አይመጣም አለሽ እያለቀሰች አይመጣም ካሁን በኋላ ከኛ ቤት አይመጣም። ንገሪኝ አልኳት። ለካ ይሄን ያለችበት ምክንያት አስፈራርቷል። እች ልጅ ትልቂቱ ከትልቂቱ ስጡ ደግሞ ትልቂቱ ገብታ ራሱ መሳት በላም ገብታ መሳት በላም አራስ ጠቂቀ ራሱ በሄድኩ በሳት ዚህ ቡሎክ አንቺ እቺ ልጅ ምንድን ነው ምሳ የማትበላው? ገብታ አትበላም። ጠዋት ነው ስጥቻቸው ቁም ምሳ የሚሄደው እራሱ የነበረ ገብታ አትበላም። ማን አለ ስንላት አባት ያለ ትላለች፣ ግን ምሳ ገብታ አትበላም። አንቺ ስትመጪ ግን ስትገባለች፣ ምንድን ነው ነገሩ አለኝ። አይ የትልቂቱ አባት አይደለም የትንሹቱ ነው። እኛ እንኳን ግቢ ስንላት አትበላም፣ ጾማን ነው የምትውለው። እንግዲህ መሄጃ ሰዓቱ ደርሷል። ስለዚህ ያለኝ መረጃ ማዳመጤ ይሄ ሰውዬ የማይሆን ከሆነ ምን ማድረግ አለብኝ ማቆም አለብኝ ብዬ ጸጥ ያን መረጃ ደግሞ ወደው እንዳላይ አይወጣም ከቤትም አለ

እንዴት ካካ ብል አጥባት አለው በሁለቱም ተጠቀመባት። ስትለ በቃ ልቤ ይሰበራል። እኔ እንጃ ምን ከቤት ነበረች። እኔ ሁሌም ጠዋት ጠዋት ስሄድ ቁርስ ከመብላታቸው በፊት ሁሌ እንደ ምግብ ጸበል ነው የምሰጣቸው። ጸበል ጠጡ እንደው እግዚአብሔር ነው ህይወቷን ያተረፈው። ነው ምለው መቤት ሰራ ነው እንጂ እችል ማርያምን አታርፍም የራሱ ልትሞትብኝ የነበረ። ሕክምና ከማግኘቷ በፊት በጣም ልትሞት ነበረ። የእግዚአብሔር ተምሮ ሊገለጽ ነው እና ጸበል ሰጥቼ ያጠጥቻቸው ቁርስ አበልቻቸው፣ ለሱም ሻይ ምናምን ሰጥቼ ነው ወጥቼ የሚሄደው። ጾምም ቢሆን እኔ ጽጌ ጾም ምናምን አሁን ለምሳሌ ነሐሴ ጾም ሮብና ዓርብን ከሆነም በጠዋት አልበላም እና እነሱ ቢበሉም ለሱም ለነሱም ቁርስ ሰጥና ወጥቼ ነው የሚሄደው። ቁርሳቸውን ሰጥቼ ነው ወደ ስራ የሚሄደው የነበረ እና ሻይም ስለሰጠዋቸው ድጋሜ ሻይ ቀዳና ወደው እንድንሽ እኔ እንዴት ትንሽ ቆይቶ ነው ያለችኝ እሷም። እና ይህን ድርጊቱስ መቼ ነው የሆነው ስላት ያን ቅዝ ልፍልፍ ብላ ደግሞ ያገኘሁት መቼ ነው ነሐሴ ሰባት ነው ነሐሴ ሰባት ነው እንደዚህ ድርጊቱ የተፈጸመው ማለት ነው። አሁን እንግዲህ አመቷ አሁን በጣም ነው የሚከብደው፣ በጣም ነው የሚያሳዝነው። እንግዲህ አንድ አባት ይሄን አክል እኔ እንጃ ምን አይነት መንፈስ እንደገባብን እግዚአብሔር አምላክ እምነት ይህንን ነገር እኔ እንጃ። እኔ ምንም ቃል የለኝ። ምን ማለት እንዳለብን ወዴት መጮህ እንዳለብን ምን መጸለይ እንዳለብን አላቅም። የውን ምን አክል እንደተጨካከንን። በስማም ሰው ወላጅ ለአባት እኔ ልጄን ለአባቷ ለባሌ ወይ ደግሞ ለልጄ አባት አምኜ ጥዬ ካልሄድኩ ለማኑ አምኜ ጥዬ የሚሄደው እንዴ ሚስት ቤት እያለች ምን አይነት ነው ይሄ ምን አይነት ነገር ነው የሚባለው እግዚኦ መሐረነ ክርስቶስ የእውነት ለጆሮ ራሱ ይቀፋል በጣም ምስማት ማለት ሰው በቃ መተማመን አይችልም እኔ እኮ ጎረቤት ምናምን ወይ ወንድም ምናምን መሰለኝ መጀመሪያ ላይ በአባት ሲል እንዲ እስኪ ቆይ ብዬ አዳምጠዋለሁ ከፍቼ ቪዲዮና ያለው እውነት ወላጅ አባት በዛ ላይ ገና ወጣት ነው እንዳያችሁት እንግዲህ የተማረ ሰው ነው ስራ ያለው ሰው ነው ማገናዘብ የሚችል ሰው ነው። ህመምተኛ ካልሆነ ይህንን ነገር ኖርማን ሰው ይህን ነገር አያደርግም። አስቡት ይሄ ልጅ የገዛ ልጁን የሶስት አመት ህፃን እንደዚህ ያደረገ በሚሰራበት ቦታ ለምሳሌ አስተማሪ ቢሆን ተማሪዎችን ምን አክል እንደሚጫወት ሌላ የጎረቤት ልጅ ቢያገኝ የአካባቢ ልጅ ቢያገኝ ምናክል አክል እንደሚጫወት። በዚች በእንጀራ ልጅስ ምን እንደተደረገባት ምን ይታወቃል። እናት ገና መች ነቃች፣ አልባነነች ያሳዝናል። ልቦና ይስጠን ፈጣሪ ለጆሮ የሚያማልና ፍትህ ለዝች ህፃን እንላለን። ዳግማዊ ሄቨን ትችም ፍትህ እንበሉላችንም ለዝች ህጻን በጣም በሚያሳዝን ሁኔታ እዚዮ መሀርነ ክርስቲዮስነት ልቦና ይስጣችሁ። እንደዚህ አይነት መንፈስ ያለባችሁ ፈጣሪ ልቦና ይስጣችሁ። ምክንያቱም ይሄ በሰላም አይደለም። የሆነ መንፈስ እንትሲላቸው ነው እንደዚህ የሚሳሳቱት እንጂ ኖርማን ሰው ማሰብ መብላት የሚችል ሰው እንደዚህ አያደርግም። ከዛም ደግሞ በጆሮ የመጣ አንድ አባት ሁለት ልጆች ነበሩት። አንዷን ልጅ ደፍሮ እንዲያድርጉ እንዲያድርጉ እያለ ያወራኛል አለች። ግን ምንም ያወራኝን ነገር አልገባኝም። በደመ ነፍስ ነበረ ምሰማው ምን እንደሚለኝ በኋላ ላይ ነው የነቃው ታለች። እናትስ ምን አይነት ናት? ግን አንዳንዴ ወላጆች ምን ሆናችሁ ነው? ልጆቻችሁ ሴትም ሆነ ወንድ ልጆች እንደዚህ ያለ ምክንያት ሰላም ጥላችሁ ሂዳችሁ ስትመለሱ እንዲህ ዝልፍልፍ ብለው ራሳቸውን ስተው ካገኛችሁ ግልጥልጥ አርጋችሁ ማየት ነው። ምን ሆኖ ምን ሆነች ምንድን ነው ብላችሁ ማየት ነው። ምክንያቱም ክፍትፍት አርጋችሁ ማየት ነው። እናትስ እንዴት መጀመሪያውኑ፣ ልጅቷ እንደዚህ ስትሆን እንዴት ዳቧን ከፍታ እንዴት አላየችም? ምን ሆና ነው ብላ ምን ነከሳት ምን ሆነች ምን ሆነች ብላ እንደዚህ የፌንት ነቅላ ልጇን ስታገኝ ማለት ነው። ምንስ እንዴት አይዞርላትም ሳይ ጊዜ አይ ትንሽ ጭራውኑ ብዬ አየው የተጫረ ነገር እንዴት ነው እንደዛ በደንብ ማየት አለባት፣ አገላብጣ የተጫረ ነገርስ ቢሆን ለምንድን ነው ይሄን ምንድን ጫረሽ፣ ምን ወቅቶች ነው፣ ምን ላይ ወድቀሽ ነው ብላ በደንብ ማየት አለባት። እና እኔ እንጃ አንዳንድ ጊዜ እንዝላል ምንሆን እናቶችም አለን። የእውነት እሱ እስኪያመልጥ ድረስ መጠበቅ የለባትም ነበር፣ ወዲያውኑ ልጅቷን አገላብጣ በደንብ አይታ ወደ ሐኪም ቤት ልትውስድ እና አሁን እንግዲህ እስካሁን አልተያዘም። ፍትህ እያለች ነው እናት፣ ፎቶውን እያሳየች ማለት ነው፣ ተባበሩኝ እያለች ነው። ጎንደር ነው ስራው፣ ወደ ጎንደር ሄደዋል። እዛ ከሄደ በኋላ ስልኩንም ምንንም ዘጋግቶባቸው ጠፍቶ ነው ያለ። እና እያዛል፣ በስራ ቦታው እያዛል። የሚታወቅ ሰው ነው፣ ስራ ያለው ሰው ነው። የትም አባቱ አይሄድም። ግን ብቻ ከባድ የእውነት ያቃጥላል አለ እንዲህ አይነት በምታምኑትና በምትወዱት ሰው በራሴ ባላችሁት ሰው ይሄ ደግሞ የራሴም ወደው ማምነው ብቻ ሳይሆን ወላጅ አባት የሆነ ሰው። በወላጅ አባት እንደዚህ የፃን የሶስት አመት ልጅ ምን እንጃ። እግዚኦ መሐረነ ክርስቶስ፣ መድኃኒዓለም እየደጉን ዘመን አምጣለን፣ ተቃጠለን። ፈጣሪ ልቦና ይስጠን። ላይክ ሼር አድርጎ ብዙዎች ደግሞ ከዚህ ነገር ተማሩ። ለአባትም ሆነ ለምንም ሆነ ለወንድ ልጅ ሴት ልጆቻችሁን ጥላችሁ የምትሄዱት በደንብ ተመርመሩ። ጎረቤትም የትም አስቀምጣችሁ ስራ የምትሄዱ ሰዎች ልጃችሁ ምን እንደሚደርስበት ምን እንዳለበት በደንብ ተከታትላችሁ ቼክ አድርጉ። በዘፈቀደ ዝም ብላችሁ ልጆቻችሁን ጥላችሁ ሲያለቅሱ ምኑ ነው ሲያማቸው፣ ዝልፍልፍ ሲሉ ምኑ ነው ነው ብላችሁ በደንብ አስራ ሁለት አካላታቸውን ልብሳቸውን አውጥታችሁ ፈትሹ። ዝም ማለት እንዝላል መሆን የለባችሁም። እንዴ ይሄን ነገር አድርጎ እኮ አንድ ቀን አደረ። ልጅቷ ሳታይ ማለት ነው። በ18 ይሄን አደረገ በ19 ሄደ። ይሄን ነገር አድርጎ ቤት ውስጥ እናት ይሄን ሁሉ ጉድ አታውቅም። ልጅቷ የተሰቃየች ማለት ነው። ቻላቅም እግዚአብሔር ታምር ብቻ ለችን ልጅ በታምራት አትርፏታል። የግፋ አምላክ እንጂ ህይወቷ የሚያልፍ ነበረ። ያሳዝናል።